ሰዓት ላይ ፈስሽ ያመልጥሽ እና ሶሪ ብለሽ ጠይቀሽ ታውቂያለሽ? ወይስ ዝም ብለሽ እንደዚህ? የለም፣ እንዴት ትፈሳለ ወንድ ልጅ? በጣም ነው የሚደብረው ሴት ልጅ ስትፈሳ እኮ እኮ ባልሰማ ላሽ ብለሽ ነው ወይስ ሶሪ ምናምን ትያለሽ? ኖ እኔ አጋጥሞኝ አያውቅም እንደዚህ አይነት ታሪክ፣ ተመስገን። እሺ፣ ወንድ ልጅ ስፈስቶ ብሻቅና ይቅርታ የእኔ ቆንጆ ብሎሽ አያውቅም? ኖ፣ እንደዛ ካለ በሬን ከፍቼ ነው የማባረረው። እንዴ ይህ ፈሳም ፈሱን ይዞ ወደ ቤት ይሄዳል። እንዴ ምን ያደርግልኛል? ፈሱን ይዞ ወደ ቤቱ እንጂ እንዴት ወንድ ሳ በጣም የሚደብረው ዘመዴ ቆንጆ አሁን የተለያዩ ወንዶችን በምታወጭ ሰዓት ወይ ደግሞ የተለያዩ ሴቶችን በማውጣ ሰዓት፣ አንዳንድ ሴቶች ወይ እንደዚህ አይነት ስታይል አይመቸኝም፣ እንዲህ ይሻላል፣ እንዲህ ምናምን ይላሉና፣ አንቺ ምን አይነት መጥፎ እንትን አጋጥሞሽ ያውቃል? እኔ በነገራችን ላይ ወንዶችን ስመርጥ ሁሌ በራሴ ምርጫ ነው። ሁሉ ነገር በራሴ ነው። ልንገር፣ የበላይነት ስሜት አለኝ ወንዶቹ ጋር ይመችሽና፣ እኔ የምፈልገውን ብቻ ነው የማደርገው እዛ ጋር ይሄ ሌላ ሕገ ወጥ ነገር ላዳምጠው አልችልም። በራሴ በቃ እኔ የሚመችኝ ፖዚሽኖች አሉ ራሴ። ማለቴ ግን ከዚህ እንወጣለን። ጥያቄ ጠይቅሻለሁ። ለምሳሌ ለምሳሌ አክል ከጂጂ ኩያ ብዙ ጊዜ ክለብ ሄዳችሁ ታውቃላችሁ፣ እና ጂጂ ኩያ የመሰጣት ወንድ እንዲህ በቃ ገና ሞቅ እያላት እያለ የሆነ እንዲ መስጣት ና ይሄ ልጅ ምናምን ብላ አውርታሽ መጨረሻ ላይ አንቺ ይዘሽባት ምናምን ወተሻ አታውቂም? ሁሌ ሁሌ ሁሌ ነው ሀብት የሚያደርገው። ኧረ ተይ ትለኛለች፣ ፈለጉት እንትላለች እኮ አትጣላሽም፣ አትጣላኝም፣ ግን ትናደዳለች በጣም ናደደው። ጂጂን ያወጣት ወንድ አውጥቶሽ ያውቃል? ሳቷሽ፣ ቅዱሱ ሄደ። ሲጀመር የትኛው ወንድ አላትና ነው ያወጣት? አንድ እኮ አንድ እኮ ነው የምታውቀው። በሀያ 20 ዓመት አንድ ወንድ እኮ ነው ያወቀችው እኮ እሱም ሆዴ ነው እንጂ ማን ዞር ብሎ ያያታል? ክለብ ላይ ማንም ዞር ብሎ ያያት እችን ሴት እኮ። እሺ፣ እሺ ወደ ሌላ ጥያቄ ሀሜት እንዳይሆንብን። ሆዴ የታመመው ምኑን ነው? እኔ ምን አውቄ ከሱ ልጅ ጋር እንዳታነካካኝ፣ ወገሚሰኝ አልፈልግም። አሞታል፣ በጣም ድቦኝ። ወደ ሌላ ጥያቄ ልሂድ። የሴት ጓደኛ ከጂጂ ውጭ በአካል እንዲህ የምታገኛቸው እነማን ናቸው? አይ ባለትዳር ናቸው ሁሉም ጓደኞቼ። እንደዚህ በአካል ማገኛቸው ባለትዳር ልጅ ያላቸው ምናምን ዩ ኖ። እኔ ባለትዳር ስለነበርኩኝ እንዳለ ጓደኞቼ ባለትዳር ናቸው። በአሁን ሰዓት ልጅ ያላቸው ትዳር ምናምን ያላቸው ጋ ነው ሞለው። እኔ እሺ ፍርዬ፣ ሶሻል ሚዲያ ላይ በውስጥ መስመር ጀንጅኖ ምናምን ነገር አለ አይደል? እንዲህ አሁን ሶሻል ሚዲያ አብሮሽ ያልሆነ ሰው እንዲህ በቲክቶክ ምናምን ጀንጅኖሽ ያወራሽው ሰው አለ ኖ ነው ወይ? እንደዚህ አላረግም። እሺ ጊፍተሮችሽስ? ምናምን በውስጥ መስመር ፍርዬ አንድ ምናምን ብሎሽ ያውቁ ኖ ወይ? ኖ። እንደዚህ በጣም ነው የሚፈሩኛ። ስለሚያውቁ ግልጽነቴን ይፈራሉ። አይሳፈጡኝም፣ እንደዚህ አይነት ነገር። እሺ ፍርዬ የዛሬውን ጥያቄ በአግባብ መልሰሻል። ወደ ሁለተኛው ጥያቄ እንሄዳለን። ይሄ ጥያቄ ደግሞ እንቅስቃሴ ያለበት ጥያቄ ነው። ኦኬ ትቆሚና አለባበስሽን ታሳይናለሽ። በቀድ አረ፣ ዝም ብሎ ነው የለበስኩት እኔ አለባበሴ ዛሬ። እስቲ ዞር በይ እሺ። ፍሪ የዛው እያለሽ አንድ ጥያቄ ልጠይቅሽ። ቂጥ የለኝም ብለሽ አዝነሽ ታውቂያለሽ? አረ ከዚህ በላይ ቂጥ፣ እንዴት ቂጥ የለኝም ማለት እሺ። ጡትስ የለኝም ብለሽ ጸጽቶሽ ያውቃል? አዎ። ለምን በጣም ነው የሚጸጽተኝ ሁሌ ሳይሆን እናደዳለሁ። ጋይስ እ የጂጂክ እያንጡት እንዲህ አይተሽ የት አባቷ ምናም ብለሽ ታውቂያለሽ? ረብስ ማም የእሷ ኮ ኖ አይመችማ፣ ለምንም ነገር አይመችም። የጂጂ የጡት ጫፍ የት ይደርሳል ብለሽ ታስቢያለሽ? እንዲህ ቁመሽ እስቲ ያሳይ ጫፍ ስር እስቲ ያሳይና ቁመሽ አሳይና፣ ዳቦ አስር ይደርሳል እንዲህ እስቲ ቁመሽ አሳይና በስነ ስርዓት ጡቷ ከዚህ ተነስቶ እዚህ ደስ ደግሞ ህጋዊ ጥያቄ አይደለም። አንድ ጥያቄ ጠይቅሻል። ሳቶ አሽርምት ነገር ጂጂ ክያ ጋር ጸበኞች ናቸዋል። እና ጂጂ ክያ በጣም እንዲያናዳሽ አንድ ቀን ልጇን ላውጣ ብለሽ አታስቢ። ትልቅ ልጅ አለ ኖ? ወይ ኔቨር! ለምን እንዴ? እኔ ምን በወጣ ብዬ ነው እነዚህ ሰዎች ጋር የምልከሰከሰው? ልጇን እኮ ነው የምልሽ። ልጅ ትልቅ ልጅ አለ ኖ። ልጇን በጣም ነው የማከብረው፣ ወንድ ልጇን በጣም አከብረዋለው፣ ወደዋለው። ጨዋን፣ ከእሷ የተፈጠረ አይመስልም። እሷን ለማናደድ አንድ ኪስ እየሳምኩት ምናምን፣ ምናምን ፎቶ ብለጥ ብለሽ አታስቢ ከእሱ ወይ ኖ ኖ አሳስቼ ብፈልገው አገኘዋለሁ እኮ፣ ፈልገሽ አሁን አሁን ለምሳሌ ጂጂ ልጇን ስትድራት ማለቴ፣ ልጇን ያገባው አትፈልገው እና ትናደድበታለች። አንቺ ደግሞ ወንድ ልጇን አስኮብልለሽባት፣ እንዲህ አይነት አሳመተውልሻ ያውቅ ነው ወይ? ኔቨር ኔቨር። ለምን? እኔ አውቀዋለሁ። ህፃን ልጅ እኮ ነው። ምን ሆነ ነው እንዴ?

የሌላ ዜጋዎች ናቸው። ጀርመኖችን ለምሳሌ አሁን ይወርዱልሻል ማለት እንዴት ግድ ነው? እስቲ እግዚአብሔርን በይ መቤቴ። ለምን እንዴ መውረድማ ግዴታቸው ነው። ይሄ ሌላ ስራ ምን ዳላቸው? መተው እስቲ ማርያም፣ በኢትዮጵያ ይወርዱልሻ ያቅም አንቺ አፌ ዋሃ ዋ ምን ዚሆ ዛሬ ከፍቶላል። አፌ የሆነ ዋሃሙ ልትሙልት አለ። በኢየሱስ ምን ሁኜ ነው ፍርዬ? የሆነ ሰዓት ላይ ምን እንደታየ ይንገርሽ። በሰውነቷ ወፈር ደንደን ያለች ነች እና ታፏዋ ራሱ በጣም ደስ ይላል እና ድንገት ነው ፀጉሪን እንዲህ እዛ ራሷ ናት እዛ ውስጥ ድፍቅ ያደረገች እነ ጆሮ እና ጆሮን በሁለት አፏ ግጥም አርጋ ዘግተው ምንም ድምጽ ሊሰማኝ አልቻለም። እግዚአብሔር ነው የምልሽ። ትጮዋለች ወርደ ትጮዋለች። ምን አስወርዳይ? በግድን እንዲህ ጨምቃን ያስገባችኝ ወደ ውስጥ ጨምቃ እንዲ አላውቅም። የዛኔ ግን ቡ አልክላት ቡ ደግሞ ጆሮ አለው ደግሞ እንጂ የእሷ ጆሮ አዎ፣ እንደ ጆሮ ያለው ሙሙ አለ እንዴ? ቆይ አንድ ነገር ልንገርሽ። የዶሮ እንጥል አይተሽ አይተሽ ታውቂያለሽ? ሁለት እንጥል አለው እኮ አይደል? አዎ። እዚህ የሚንጠለጠለው ተለጠለው፣ አዎ። እዛ የሆነ ነገር አላት ከከንፈሩ፣ የሆነ ከዛ እንጥል ብቻ። እኔ ቢራ ቢሮ አይነትን ከለር ወይ እንዴት ነው የምገልጸው? አረ ቃሉን እንፈልጉልኝ። የሆነ ቢራ ቢሮ እንትን አይተሽ ታውቂያለሽ? ቢራ ቢሮ የሆነ ሙሙ ነው ይሁን። ነገር ግን የሴት ሙሙ አይቻል አላውቅማ። ኧረ እሱ የተለየ ነው። እርግብግቢት አለው። በዚህ በኩል በዚህ በኩል ደግሞ የሆነ ቃላት የለ። እሱን ነገር እንዴት ነው የሚገለጸው? ቆይ ሰይጣን ሆኖ መጥቶ እያሳሳተሽ ነው። አታውሪ ይሉኛል። አውራሪስ የሚባል እንስሳ ታውቂ አለሽ አዎ እንደ ይሄ አፍንጫው ይሄ አፉ ላይ አፍንጫ የሆነ እንዲህ እንዲህ ቀንድ ነገር ያለው። አዎ አዎ። መሰለኝ እንዴት ነው መሰለኝ ማለት። አውራሪስ የሚባል እንስሳት ታውቂ አውራሪስ እኔ አላውቀውም፣ ግን እንዴት ነው ተመቸ መውረድ ጌጣውሽ ይመቻል የሆነ ጫውጫው ነገር ነው የሚለው። ከዛ ደግሞ አይ ይቅርብኝ እና ፍርዬ ወደ ሌላ ጥያቄ እንለ ለምን ይቀርብናል? ይሄማ አሪፍ ቶፒክ ነበረ እኮ እንዴ። ትንፋሽ ትንፋሽ አጥሮኝ እንደ ነፃ ትግል እንደሚጫወት ሰው አልጋውን እየደበደብኩ ሸን ጅቦ ትለያለህ ነፃ ትግል የሚጫወቱትን አይተሻቸዋል እንዲህ እፍን ሲያደርጓቸው መድረኩን ሶስቴም እንደሚደበድቡት እኔ በቃ እና አልጋ ደበድበዋል አፍና ልገይ በዛ ላይ ግድግድ ነች ጅቦ የምን አይነት ስታይል ነው የሚመቸው አንተ አሁን የተለያዩ ሴክሶች አሉ እና ምን ይመቻል ወይ እስማሚኔ ቆንጆ እንደሰጡ እንደሰጡኝ ይመቸኛል። እንዲህ የራስ አይዲያ የለም። እንዲ ግን ምን መሰለሽ እግዚአብሔርን ለአንቺ የምደብቀው ነገር በሁለት ነው የምከፍላቸው ሴት